ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ተወዳጆች በወደደንና በፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይ ሳደረሳችሁ?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 ሚያዝያ 23 ቀን የልዳው ኮከብ ሊቀሰማታት ቅዱስ ጊዮርጊስ ዓመታዊ ክብረ በዓሉ በታላቅ ድምቀት ይከበራል። ይህንን ክብረ በዓል ስለምንድን ነው የምናከብረው? የልዳው ኮከብ ሊቀሰማታት ቅዱስ ጊዮርጊስ ማን ነው? የት ተወለደ? እናትና አባቱ ማን ናቸው? የስሙ ትርጓሜስ ምን ማለት ነው? የሚለውን እንመለከታለን ማለት ነው። እንግዲህ ሊቀሰማታት ቅዱስ ጊዮርጊስ የትን የተወለደው ስንል ሀገሩ ፍልስጤም ልዩ ስሟ ልዳ ስትሆን የተወለደው በሁለት መቶ ሰባ ሰባት አመተ ምህረት ጥር ሃያ ቀን ነው። ታዲያ የስሙ ትርጓሜ ስምን ማለት ነው ስንል ጊዮርጊስ ማለት ኮከብ ብሩህ፣ ሐረገ ወይን፣ ፀሐይ ማለት ነው። ቅዱስ ማለት ደግሞ ልዩ፣ የተቀደሰ፣ የተመረጠ፣ የተለየ ማለት ነው። ስለዚህ ቅዱስ ጊዮርጊስ ስንል የተመረጠ የተለየ፣ ፀሐይ፣ ብሩህ ሐረገወይን እያለን እንደሆነ ልናውቅ ያስፈልጋል። ማለት ነው የስሙን ትርጓሜ። ታዲያ እናትና አባቱ ማን ናቸው የሚለውን ስንመለከት አባቱ ዞሮንቶስ ወይም ደግሞ አነስጣሲዮስ ይባላል። እናቱ ደግሞ ቴዎብስታ ወይም ደግሞ አቅሌስያ ትባላለች። ታዲያ አባቱ ዞሮንቶስ ወይም ደግሞ አንስጣሲዮስ የልዳ መኳንንት ሆኖ ተሹሞ ይኖር ነበረ። እናቱ ቴዎብስታ ወይም ደግሞ አቅሌስያ ደግሞ ከቅዱስ ጊዮርጊስ ሌላ ማርታና እስያ የሚባሉ ሁለት ሴት ልጆችን ወልዳለች ማለት ነው። ቅዱስ ጊዮርጊስ ታዲያ አስር ዓመት በሆነው ጊዜ አባቱ ስለሞተበት ስላረፈበት ደግ ክርስቲያናዊ መስፍን ወስዶ እንደ ልጁ አድርጎ አሳደገው። ያ እንደ ልጁ አድርጎ ያሳደገው መስፍኑም ታዲያ በጦር ኃይል አው የልዳው ኮከብ ሊቀ ሰማዕታት ቅዱስ ጊዮርጊስን አሰለጠነው። ሀያ ዓመትን በሞላው ጊዜ ታዲያ መስፍኑ ወይም ደግሞ ያሳደገው አሳዳጊው መስፍን የአስራ አምስት ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኑር ብሎ ተመኝቶ ድግስ ይደግስ ዘንድ ጀመረ። ለምንድነው ይህንን የሚያደርገው ስንል የራሱን ልጅ የአስራ አምስት ዓመቱን ልጅ አዎ ሊድርለት ሀብቱን እንዲወርስለት ፈልጎ ያሳደገው ሊቀሰማታት ቅዱስ ጊዮርጊስ ልጁን እንዲያገባለት ድግስ ይደግስ ዘንድ ጀመረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ታዲያ ቅዱስ ጊዮርጊስን ለዚህ ክብር አላጨውምና የመስፍኑን ነብስ ወሰደ። ልብ በሉ። ቅዱስ ጊዮርጊስም ታዲያ ሐዘኑን ጨርሶ ወደ ቤሩት ሀገር ሄደ። ወደ ቤሩት ሀገር ሲሄድ ግን በዛ የተመለከተውና ያገኘው ነገር ግን እጅግ ከባድ ነገር ነበረ። ምንድ ምን ያጋጥመው ስንል በቤሩት ሀገር ድራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ስለነበረ፣ አዎ ሰማዕቱ ድራጎን የተባለውን ጣዖት በኃይለ መስቀል ድል ነስቶ ሕዝቡን ወደ አምልኮተ እግዚአብሔር አስገብቷቸዋል። ልብ በሉ። ወደ ፋርስም ደግሞ ሲመለስ ለየት ያለ ነገር አሁንም አጋጠመው። ምንድን ያጋጥመው ስንል አዎ ከቤሩት ተመልሶ ወደ ፋርሲ ሲመለስ ዱዲያኖስ የተባለው ንጉሥ ሰባ ነገሥታትና ሰባ ጣዖታትን አቁሞ ሲሰግድ ሲያሰግድ አገኘው። ልብ በሉ። ይህንን በሚመለከትበት ጊዜ ታዲያ ሊቀ ሰማታት ቅዱስ ጊዮርጊስ ለሃይማኖቱ ቀናኢ ነውና ከቤተ መንግሥቱ ገብቶ ከካህዲያኑ ሰባው ነገሥታት ፊት ቆሞ አዎ ክርስቲያን መሆኑን መሰከረ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የኢየሱስ ክርስቶስን አምላክነትንም መሰከረ። ልብ በሉ ማን ነው ዛሬ አይደለም? በሰባ ንግሥታት ፊት ቆሞ በአንድ ንጉሥ ፊት ኧረ ንጉሡን ተዉት፣ በአንድ ተራ የሰፈር አለቃ ፊት ቆሞ ማኖ ስለ ሃይማኖቱ የሚመሰክር? ትገደላለ፣ ትረሸናለ፣ ትሞት አለ የሚል አዋጅ ታውጆ ማኖ ቆሞ የሚናገር? አዎ ሊቀ ሰማዕታት ቅዱስ ጊዮርጊስ ግን ሰባ ነገሥታት ፊት ቆሞ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክነት መሰከረ። ዱድያኖስን ታዲያ ማንነቱን ከተረዳ በኋላ ያባብለው ዘንድ ጀመረ እንዲህ አለው ሊቀ ሰማዕታት ቅዱስ ጊዮርጊስን አንተማ የእኛነ በአስር አህጉር ላይ እሾመሃለሁ የእኔን አምላክ አጵሎንን አምልካለው ልብ በሉ አጵሎን የተባለ ጣዖታቸውን እንዲያመልክ ያንን ካመልከ ደግሞ በአስር አህጉር ላይ እንደሚሾመው ይህንን ምርጫ አቀረበለት ሊቀ ሰማዕታት ቅዱስ ጊዮርጊስን ያባበለው ዘንድ ጀመረ ንጉሱ። ቅዱስ ጊዮርጊስም ታዲያ ይህንን አልተቀበለም ነበረ። ሹመት ሽልማት ላንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክድም አዎ እያለ ንጉሱን ሲሞግተው፣ በዚህ ጊዜ ዱድያኖስ እጅግ ተናደደ ብዙ አስቃቂ መከራዎችን አደረሰበት ቅዱስ ጊዮርጊስ ግን ጌታችንን እንዲህ ይለው ነበረ ይህንን ከሃዲ እስከማሳፍረው ድረስ ነፍሴን ከእኔ አትውሰዳት ማለት ጌታችንን ይማጸኖ ነበረ ጌታችንም ደግሞ አዎ ጸሎቱን ሰምቶት ፍቃዱን ይፈጽምለት ዘንድ ብዙ በመከራው ጊዜ ሁሉ ጽናትን ይልክለት ነበረ ጽናትን ይሰጠው ነበረ ሶስት ጊዜ ከሞት አስነስቶታል ሶስት ጊዜ ሞቶ ቅዱስ ጊዮርጊስም ታዲያ የደረሰበት እጅግ አሰቃቂ መከራዎች በኒህ አንደበት ተዝርዝሩ የሚያልቁ የሚነገሩ አይደሉም ወገኖቼ። የሰው ህሊና ሊያስባቸው እንኳን የማይችሉ ናቸው። ቅዱስ ጊዮርጊስ የተቀበላቸው መከራዎች ምናልባት ለአንደበታችን ስንናገረው ይቀለን ይሆን ይችላል። ነገር ግን በሊቀሰማታት በቅዱስ ጊዮርጊስ ቦታ ራሳችንን አስቀምጠን ስንመለከት ስቃዩ በጣም ከባባድ ናቸው። ወገኖቼ እነዚህን ከባባድ የሆኑ መከራዎችን ተቀብሎ ሶስት ጊዜ ሞተዋል። ሶስት ጊዜ ደግሞ ጌታችን አስነስቶታል። በአራተኛውም ደግሞ አርፏል ማለት ነው። ይህስ እንደምንድን ነው ስንል፣ በመጀመሪያ ዱዲያኖስ በእንጨት ላይ ካሰቀለው በኋላ ስጋውን በመቃን አስፈተተው። ረጃጅም ችንካሮች ያሉበት የብረት ጫማ አጫምቶ ሂድ አለው። ይህ ማለት አዎ እኔና እናንተ የምናደርገው አይነት ጫማ አይደለም። ችንካሮት የተቸነከሩበት ወይም ደግሞ ሚስማር የተቸነከረበት ጫማ አስጫማ ወይም ደግሞ አስደረገውና ሂድ አለው። ያን ጊዜ እየረገጠ በሚሄድበት ጊዜ አዎ እነዚ ችንካሮች ወይም ሚስማሮች እግሩን ወደ ላይ እየወጉት ደም ከእግሩ ላይ እየፈሰሰ ሂድ ብሎ ይህንን አስቀቂ የሆነ መከራ ደርሶበታል። የታችንም ታዲያ ቅዱስ ሚካኤል ልኮለት ከዚህ ከህመሙ ፈውሶታል። ዳግመኛም ደግሞ በሰባ ችንካሮች አስቸንክሮ በእሳት አስተኩሶ አናት አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ አዎ እንዲያንከባልሉት አደረገ። ስጋውንም በመጋዝ አስተልትሎ ጨውን ስንስበት እንዲያቃጥለው ስጋውም ተቆራርጦ መሬት ላይ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ በመንፈቀ ሌሊት በእጁ ዳሶ ከፈወሰውና ካዳነው በኋላ ገና ስድስት ዓመት ለስሜ ትጋድላለህ፣ ሶስት ጊዜ ትሞታለህ፣ በአራተኛውም ታርፋለህ ካለው በኋላ በመከራ ሁሉ በእርሱ ከእርሱ እንደማይለይ ነገረው። ልብ በሉ የልዳው ኮከብ ሊቀሰማታት ቅዱስ ጊዮርጊስ ስድስት ዓመት ሙሉ እንደሚጋደል ብዙ መከራ ሥቃዮች እንደሚደርሱበት በነዚ መከራዎች ውስጥ ሁሉ ጌታችን ከእርሱ እንደማይለየው ሦስት ጊዜ እንደሚሞት በአራተኛውም እንደሚያርፍ ጌታችን መድኃኒታችን የሱስ ክርስቶስ ለሊቀ ሰማታት ለቅዱስ ጊዮርጊስ ነገረው። ልብ በሉ። ታዲያ ዱዲያኖስ ቅዱስ ጊዮርጊስን ከዚያ ካደረሰበት አሰቃቂ መከራዎች ሁሉ ድኖ ፍጹም ጤነኛ ሆኖ ሲመለከተው እጅግ ደነገጠ። እጅግ ደንግጦ ታዲያ የሚያሸንፍልኝ ቢኖር ብዙ ወርቅ እሰጠዋለሁ ብሎ አዋጅን አስነገረ። በዚያን ጊዜ አትናሲዮስ የሚባል መሰሪ ወይም ደግሞ መተተኛ ወይም ደግሞ ጠንቋይ ሰው ወደ እርሱ መጥቶ እኔ ይህ የምትለውን ጊዮርጊስን አሸንፈዋለሁ አለ። እንደምታሸንፈው በምን እርግጠኛ ሆናለሁ? እስቲ ምልክት የሚሆን ነገር አሳይ ሲለው አንዲትን ላም በጆሮዋ ጠጋ ብሎ ሲያንሸኳሽኩባት ያቺ ላም ለሁለት ተሰንጣ ስትሞት ለንጉሱ አሳየው። ይህንን ንጉሥ በሚመለከትበት ጊዜ እጅጉን ደስ አለው። ጊዮርጊስን የሚያሸንፍልኝ ሰው አገኘው ብሎ ንጉሡ ዱድያኖስ ደስ አለው። ከዚህም በኋላ ጊዮርጊስን እንዲያሸንፈው ጊዮርጊስን አመጣና ቀረበለት። ያ መሰሪም ታዲያ ያ መተተኛ ጠንቋይም ታዲያ ሆድ በጥብጦ አንጅትን ቆራርጦ የሚገድል መርዝ ቀመመ። አስማተ ሰይጣንን ደገመበት። እንዲጠጣውም ታዲያ ለልዳው ኮከብ ለሊቀ ሰማዕታት ለቅዱስ ጊዮርጊስ ሰጠው። ልብ በሉ። ቅዱስ ጊዮርጊስም ታዲያ ስመ እግዚአብሔርን ጠርቶ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማትቦ ካማተበ በኋላ ስመ እግዚአብሔርን ከጠራ በኋላ ያን የተሰጠውን መርዝ ጠጣው ያንን ሲጠጣው ግን ያ መሰሪ ወይም ደግሞ መተተኛ ሰው ወዲያውኑ እንዲሞት ነበረ ያንን የሰጠው አንጀቱን ቆራርጦ በጣጥሶ እንዲገለው አድርጎ ነበረ ያንን መርዝ የቀመመው ሊቀ ሰማዕታት ቅዱስ ጊዮርጊስ ግን ስመ እግዚአብሔርን ጠርቶ ያንን መርዝ ቢጠጣው እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኘ። ልብ በሉ፣ የእግዚአብሔርን ስራ በእውነት ክብር ለአምላካችን ይሁን። በዚህ ጊዜ ግን ጠንቋዩ እጅጉን ተደነቀ፣ ፈራ፣ ደነገጠ። ማረኝ ብሎ ከእግሩ ስር ወደቀ። ልብ በሉ፣ እርሱ ይገድለዋል፣ ያጠፋዋል ብሎ የሰራው መርዝ መተት እርሱን እንደማይገድለው ሲያውቅ፣ አዎ ማረኝ፣ ይቅር በለኝ ብሎ ከሊቀ ሰማዕታት ከቅዱስ ጊዮርጊስ እግር ስር ወደቀ። ልብ በሎ እግዚአብሔርን ስራ ወገኖቼ ያ መሰሪ ያችን ላም መርዝ ሰጥቶ ሳይሆን ጠጋ ብሎ ሲያንሸኳሽኩባት ብቻ ነበረ ለሁለት ስንጥቃይ ሞተችው። ሌሎችም ብዙ ነገሮችን ሲያደርግ የነበረ ነው ይህ ጠንቋይ መተተኛ። ነገር ግን ሊቀሰማታት ቅዱስ ጊዮርጊስ እንዲሞት ብሎ የሰጠ የቀመመው መርዝ እንደውም እንደ አበባ አሸብርቆ ደምቆ ሲመለከተው፣ አዎ ማረኝ፣ ይቅር በለኝ ብሎ ከእግሩ ስር ወደቀ። እርሱ ከሚያደርገው መተት ጥንቆላ ይልቅ እግዚአብሔር አምላክ እንደሚበልጥ፣ የልዳው ኮከብ የሊቀ ሰማዕታት የቅዱስ ጊዮርጊስ አምላክ እንደሚበልጥ ስለተረዳ አዎ ከእግሩ ስር ወደቀና ማሪኛ ለው። ልብ በሉ። ቅዱስ ጊዮርጊስም ታዲያ ያ መሰሪ መመለሱን አይቶ የቆመባትን መሬት በእግሩ ረግጦ ውሃን አፍልቆ ወደ ጌታችን በጸሎት ቢያመለክት ሐዋርያው ቅዱስ ቶማስ በመንፈስ ቅዱስ መጥቶ ያንን መሰሪ ሰው ወይም ደግሞ መተተኛ ሰው አጠመቀው። እርሱም ስለ ጌታችን አምላክነት መስክሮ ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። ማን ነው ስንል ይህ መሰሪ ወይም ደግሞ መተተኛ ሊቀሰማታት ቅዱስ ጊዮርጊስን ሊያጠፋው ሊገለው መጥቶ የነበረው ማለት ነው። አምኖ በሰማዕትነት ጥር 23 ቀን አርፏል። ልብ በሉ። ቅዱስ ጊዮርጊስ ግን በመንከራኩር ቅዱስ ጊዮርጊስን ግን በመንኩራኩር አስፈጭቶ ከትልቅ ጉድጓድ ጥሎት ነበረ። ከዚያም ጥሎት ደግሞ ድንጋይ ዘግቶበት አትሞበት ሄደ፣ ያ ንጉሥ ማለት ነው። ልብ በሉ። ጌታችን ታዲያ የተፈጨውን የቅዱስ ጊዮርጊስን ሥጋ በእጁ ዳሶ ፈውሶታል። ወደ ከሃዲውም ንጉሥ ተመልሶ አምላኬ ከሞት አዳነኝ በማለት መሰከረ። ንጉሡም ዳግመኛ በብረት አልጋ አስቸንክሮ ለብበሉ፣ የብረት አልጋ ላይ አስቸነከረው፣ ከታቹ ደግሞ እሳት አነደደበት። ከታች እሳት እየነደደበት እየለበለበው፣ የብረት ችንካሩ እየበሳሰው፣ አዎ ደሙ ደግሞ እሳቱ ላይ እየተንጠባጠበ ከስር የሚነደውን እሳት የቅዱስ ጊዮርጊስ ደም አጥፍቶታል። ጌታችንም ደግሞ ከዚህ ሕመሙ ምስቀም ደግሞ ፈውሶታል። ከዚህ በኋላ ዱዲያኖስ ቅዱስ ጊዮርጊስን ኢየሱስ ክርስቶስ አምላክ መሆኑን አሳየኝ አለው። አምላክ መሆኑን አሳየኝና ልመን አለው። በዚህ ጊዜ የለመለሙትን ዕጽ አድርቆ የደረቁትን ደግሞ አለምለሞ ከሞቱ አራት መቶ ሰላሳ ዓመት የሆናቸውን ሙታንን ደግሞ አስነስቶ ለዚያ ለዱዲያኖስ አሳየው። ይህንን ቢያሳየውም ግን ዱዲያኖስ ልቡ ክፉ ነውና በረሃብና በጽም ይሙት ብሎ ምንም ከሌላት መበለት ቤት አሳደረው። ልብ በሉ በዚያችን መበልት ቤት አሳስሮ አሳደረው። እርሷም ታዲያ የሚቀመስ ስትፈልግ ቤቷን በእህል አትረፍርፎ የታሰረበትን ግንድ ማለትም ደግሞ የቤቱን ምሰሶ አለም ልሞታል። ልብ ብሎ ወገኖች አለም ልሞታል። ልጇም ጆሮ የማይሰማ ነበረ፣ ጆሮ እንዲሰማ አድርጎ ፈውሶላታል። መበልቲቷንም ደግሞ ከነ ልጆቿ አጥምቋቸዋል። ዳግመኛም ደግሞ አሁንም ንጉሡ ዱድያኖስ ጭፍሮቹን በመንኮራኩር ፈጭታችሁ አጥንቱን ደብረ ይድራስ ወይም ደግሞ ይድራስ በተባለው ተራራ ላይ ወስዳችሁ ዝሩት ብሎ አዘዛቸው። ጭፍሮቹም ታዲያ እንደተባሉት የቅዱስ ጊዮርጊስን ስጋ በመንኮራኩር ፈጭተው ወስደው በተራራ ላይ ረጩት፣ በተኑት። ስጋው ያረፈበት ሳር ቅጠሉ፣ ድንጋዩ፣ እንጨቱ ሁሉ ቅዱስ ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመሰገኑ። ልብ በሉ የቅዱስ ጊዮርጊስ የተፈጨው ስጋው ያረፈበት ቅጠሉ፣ ሳሩ፣ ድንጋዩ፣ እንጨቱ ሁሉ ሰማዕቱ ቅዱስ ጊዮርጊስን አመሰገኑ። ጊዮርጊስ ሰማዕቱ ለእግዚአብሔር ጊዮርጊስ ቅዱስ ለእግዚአብሔር እያለው አመሰገኑ። አሁንም ደግሞ ጌታችን ለሶስተኛ ጊዜ ከሞት አስነሳውና ስጋውን ፈይተው በተራራ ላይ ስጋውን በትነው ወደ ንጉሱ የሚመለሱትን ወታደሮች በመንገድ ላይ ከኋላቸው ተከትሏቸው ሄዶ ፍጹም ጤነኛ ሆኖ ደረሰባቸውና፣ ቅዱስ ጊዮርጊስ እንዲህ አላቸው፣ ቆዩኝ፣ ጠብቁኝ አላቸው። እነርሱም ታዲያ እጅግ ደነገጡ። ይህ እንዴት እንደሆነ ጠየቁት። አዎ ሄደው በመንኮራኩር ፈጭተው ስጋውን በትኖ ነው የተመለሱት። ነገር ግን ያ የተበተነው ስጋው ደግሞ በአንድነት ተሰብስቦ ድኖ ፍጹም ጤነኛ ሆኖ ቆዩኝ ሲላቸው እጅጉን ደንግጠው ይህ እንዴት ነው የሆነው ብለው ጠየቁት። እርሱም ታዲያ አምላኬ ከሞታ ዳነኛ አላቸው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅረ በለን ብለው ተማጸኑት። በአምላኩ እንደሚያምኑ ደግሞ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ መንጭቶ በጸሎት ጌታችንን ቢጠይቅ ቅዱስ ዮሐንስ መጥቶ እነዚያን አጥምቋቸዋል። እነርሱም በንጉሳቸው ፊት ሄደው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መስክረው በሰማዕትነት አርፈዋል። ልብ በሉ። ንጉሱም ታዲያ ዳግመኛ ቅዱስ ጊዮርጊስን በመንግሥቴ ልሹም፣ ለአጵሎን ስግድ እያለ ይጨቀጭቀው ይጎተጉተው ዘንድ ጀመረ። ልብ በሉ። ይህንን ሲለው ታዲያ ቅዱስ ጊዮርጊስ ሊያሾፍበት በማሰብ እሺ እሰግዳለው፣ ነገር ግን ህዝቡ እንዲሰበሰብ ጥራና ህዝቡ በተሰበሰበበት ቦታ እኔ ላንተ አንተ ላቆምከው ለአጵሎን እሰግዳለሁ አለው። ልብ በሉ ይህንን ያለው ሊያሾፍበት ነው። ታዲያ ይህንን ሲለው ወደ ንጉሱ ቤተ መንግስት አስገባው። ወደ ንጉሱ ቤተ መንግስት አስገባውና ቅዱስ ጊዮርጊስን አዋጅን አስነገረ፣ ህዝቡ እንዲሰበሰብ። ጊዮርጊስ ለአማልክቴ ሊሰግድ ነው፣ ኑና ተመልከቱ ሊል ማለት ነው። በዚህ ጊዜ ግን ቅዱስ ጊዮርጊስን ወደ ቤተ መንግሥቱ አስገብቶ ተነበርና ወደ ቤተ መንግሥቱ ገብቶ ቅዱስ ጊዮርጊስ የንጉስን ሚስት ንግሥቲቱን እለእስክንድሪያን አስተምሮ አሳመናት። ስለ ክብረ ባለቤት፣ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነግሮ አሳመናት፣ አስተማራት። በነጋም ጊዜ ታዲያ ንጉሱ በአዋጅ ህዝቡን ሁሉ ሰበሰበ። ቅዱስ ጊዮርጊስ ለጣዖቴ ሊሰግድነውና ነውና ኑ ተመልከቱ ብሎ ተናገረ፣ አዋጅን አስነግረ ቅዱስ ጊዮርጊስም ሰው እስኪሰበሰብ ጠበቀና ህዝቡ በተሰበሰበበት ቦታ ላይ በመካከላቸው ቆሞ አንድን ብላቴና ጠራ። ህዝቡ ሁሉ ቅዱስ ጊዮርጊስ ለዛ ለአጵሎ ሊሰግድ ነው ብሎ ሲጠባበቅ ቅዱስ ጊዮርጊስ ግን አንድን ብላቴና ጠራ። ያንን ብላቴና ጠርቶ እንዲህ አለው የክርስቶስ ኢየሱስ አገልጋይ የሆነ ቅዱስ ጊዮርጊስ ይጠራሃል ብለህ ለዚያ ጣዖት ሂድና ንገረው አለው። ንገረው ብሎ ያንን ብላቴና ላከው። ብላቴናውም ወደ ጣዖቱ ቤት ገብቶ ቅዱስ ጊዮርጊስ እንዳለው ተናገረ። ከዚህ በኋላ በጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ ድረስ መጣ። በንጉሱና በሕዝቡም ሁሉ ፊት አመላክ አለመሆኑንና ይልቁንም ደግሞ አሳች ሰይጣን መሆኑን በመናዘዝ ከተናገረ በኋላ ቅዱስ ጊዮርጊስ መሬት ተከፍታ እንድትውጠው አደረገ። ያኔውኑ ያንን ሰይጣን ያደረበትን ጣዖት አጵሎን የተባለውን ንጉሱ የሚያመልከውን ጣዖት መሬት ተከፍታ ዋጠችው። ልብ በሉ! ይህንን ተአምር ያዩ ሁሉ ታዲያ ብዙዎች በቅዱስ ጊዮርጊስ አምላክ አምነናል እያሉ በጌታችን አመኑ። የንጉሡ ሚስት እለስክንድሪያ ታዲያ በቅዱስ ጊዮርጊስ አምላክ ካመነች በኋላ ባሏን ከክፋት ተመልሶ እንዲያምን ብትለምነው ብትመክረው አልሰማት አለ። ይልቁንም ደግሞ እንዴት አንቺ ጭራሽ ትመክሪኛለሽ? ብሎ ንጉሡ በአደባባይ የገዛ ሚስቱን በሕዝቡ ሁሉ ፊት የገዛ ሚስቱን አሰቃይቶ ሰውነቷን ቆራርጦ ሰቅሎ አንገቷን በመሰየፍ ሰማዕትነት እንድትቀበል አደረጋት። በዚህ ጊዜ ቅድስት እለእስክንድርያም ታዲያ ቅዱስ ጊዮርጊስን ሳልጠመቅ አልሞት ስትለው እርሱም ደምሽ ጥምቀት ሆኖልሻል፣ እነሆ የክብር አክሊል እየጠበቀሽ ነው፣ ተዘጋጅቶልሻል። ስለዚህ አይዞሽ ብሎ አጽናንቷታል። ታዲያ ይህን ሁሉ መከራ ስቃይ ከተቀበለ በኋላ የልዳው ኮከብ ሊቀ ሰማዕታት ቅዱስ ጊዮርጊስ በዛሬ ዕለት ምን ያደረገበትስ ነው ስንል በመጨረሻም ቅዱስ ጊዮርጊስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ታላቅ ቃል ኪዳንን ከተቀበለ በኋላ በ27 ዓመቱ በሚያዝያ 23 ቀን ሰማዕትነቱን በድል ፈጽሞ የክብር አክሊል ተቀዳይቷል ማለት ነው። በዛሬዋ ሚያዝያ 23 ቀን አንገቱም ሲቆረጥ ታዲያ ውሃ ደምና ወተት ወጥቷል ማለት ነው። ከስጋውም ደግሞ እጅግ ብዙ አስገራሚ ተአምራት ተፈጽመው ታይተዋል። በእውነት የሊቀ ሰማታት የቅዱስ ጊዮርጊስ በረከቱ ረድኤቱ አማላጅነቱ በሁላችን ላይ ይደርብን፣ በጸሎቱም ይማረን። ታዲያ ይህንን አስተምሮ የት ነው የምናገኘው ስትሉ የተስፋ ገብረ ስላሴ እትም ገድለ ቅዱስ ጊዮርጊስ እና ስንክሳር ዘወርሃ ሚያዝያ ላይ ታገኛላችሁ ማለት ነው። ይህንን አስተምሮ ኬት ነው የምትናገኘው ብላችሁ የምትጠይቁ ሰዎች ማለት ነው። ታዲያ ዛሬ ይህንን ክብረ በዓል ለምን እንደምናከብር ተማምረናል። ይህን የተማርነውን ደግሞ ላልተማሩት ወንድሞቻችን ማስተማር መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰታ ማህተብ አንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደብ አልገባ ነበረ። ነገር ግን እኔና እናንተ የተማርነውን ነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙዎቻችን ወንድሞቻችን እየሳቱ ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ለእናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እሱ አምላካችን መድኃኒታችን የሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል ላይ የመጣችሁ ሰዎች ካላችሁ ከዚህ ፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክር አድርጋችሁ የደውል ምልክቱን መጫን ይኖርባቸዋል ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀው አስተምራዎች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ነን አስተምሮ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቀው አስተምራዎች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አደረጋችሁ የደወል ምልክቱን መጫ ነው ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሐሳብ ጠብቆ ያስተማሪያና የመከረን የገሠጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልና የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል ሰላሳ፣ ስድሳ፣ መቶ አፍርተን ዛሬ ስሙ ቀዳሾች፣ ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሆነልን። በሰባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆያል።